እምርታ የበርካታ ተቋማት ህብረት ጥምረትና የጋራ ስራ ተዋህዶ የሚገኝ የእቅድ የተግባርና የአፈጻጸም ውጤት ነው። እንደ ሀገር እምርታ ላይ ለመድረስ የሀገሪቷን ሀብትና ጸጋ በጥናት ያገናዘበ ያላትን ምቅ ተፈጥሮ አሟጦ ለመጠቀም የሚያስችል መነሻና መድረሻ ያለው እቅድ እንደ ቃል ኪዳን ሰነድ ሊቀመጥ ይገባል። መጠኑ ይብዛ ሚነስም ተቋማት ባስቀመጡት እቅድ ለውጥ ለማምጣት የተጓዙበት ርቀት የሚያበረታታ ሆኗል። በገቢዎች በኢንዱስትሪና ኢንቨስትመንት፣ በማዕድን ልማት ዘርፍ በክልሉ በጀት አጠቃቀምና አስተዳደር እንዲሁም በግብርናና በፕላን ክልላዊ ተቋማት በኩል እንደ ክልል እጅግ አበረታች እምርታዊ ጉዞ ተጀምረዋል። ከፍተኛውን የዜጎች ቁጥር የያዘው የሥራ ዘርፍ ግብርና በሆነባት ሀገራችን ኢትዮጵያ ባልዘመነ የግብርናና የምርት ሥርዓት በርካታ ዘመናትን ተጉዘናል። ወቅቱ የሚጠይቀውን ዘመናዊ ግብርና ለማላመድና ሰፊውን አምራች ኃይል በሁለንተናዊ ተጠቃሚነት ለማረጋገጥ ባለፉት ዓመታት በርካታ ተስፋ ሰጪና ተጨባጭ ለውጥ ያመጡ የግብርና ሥራዎች ተከውነዋል። ከእርዳታ ጠባቂነት ሙሉ ለሙሉ ለመላቀቅና በራስ ምርት በበቂ ሁኔታ ራስን ለመመገብ የተደረገው ጥረት ባለፉት ጥቂት ዓመታት ብቻ እጅን በአፍ ላይ ማስጫን ጀምረዋል። በተለይም በተቀናጀ የግብርና ሥራ ምርትና ምርታማነትን በማሳደግ ከተረጂነት ወደ ምርታማነት ለመሻገር በዘርፉ የተከናወኑ የልማት ሥራዎችና የተገኙ ውጤቶች አስደናቂ ናቸው። የተፈጥሮ ሀብት ልማትና ጥበቃ ሥራዎች ከዘመቻ በዘለለ በጥራትና ተገቢ በሆነ አግባብ እየተከናወኑና ከፍተኛ ለውጥ እየተመዘገበባቸው ነው። እንደ ክልል በተለያዩ ሕዝባዊ ንቅናቄዎች ስራውን በማስጀመር ስር ነቀል ለውጥ እንዲመጣባቸው የጋራ መግባባት እንዲፈጠርባቸው ማድረግ ተችሏል። የአረንጓዴ አሻራ መርሃ ግብርም ክልሉ ላይ ከፍተኛ ለውጥ እንዲመጣ አስችሏል። ይህ የአረንጓዴ አሻራ ተግባር ከላይ እስከታች በተዋረድ ያሉ የአመራር አካላት ታዳጊ ሕፃናትን ጨምሮ ልዩ ልዩ የማህበረሰብ ክፍሎች ባህል እያደረጉት የመጣ እመርታዊ ተግባር ነው። በተለይም የበጋ መስኖ ስንዴ ምርታማነት በክልሉ እንዲጀምር በመደረጉ ከዚህ ቀደም ታይቶ በማይታወቅ ሁኔታ የላቀ አፈጻጸም ተገኝቶበታል። የአትክልትና ፍራፍሬ ልማቱም በመስኖ እመርታ የታየበት ነው። የእርሻ ስራውን ዘመዶን የሚፈልገው ለማሳደግ የእርሻ ሜካናይዜሽን ማሳደግ ሌላው የእምርታ ጉዟችን አመላካች ሆኖ ይቀመጣል። የአፈር ማዳበሪያ አቅርቦትና ስርጭትም ካለፉት ዓመታት በተሻለና በላቀ ደረጃ የተፈጸመበት ጊዜ ላይ ተደርሷል። አጠቃላይ የግብርና ሥራው፣ የእንስሳት ሀብቱ፣ የሰብል ልማቱ የተፈጥሮ ሀብቱና ሌሎች የዘርፉ ታላላቅ ተግባራት በየዓመቱ በተሻለና አይንን በሚሞላ እምርታዊ ጉዞ ውስጥ ይገኛሉ። ለአንድ ሀገር ዘመናዊ እድገትና የኢኮኖሚ ብልጽግና የላቀ አበርክቶ ካላቸው ዘርፎች መካከል አንዱ ኢንዱስትሪና ኢንቨስትመንት ነው። የክልሉ ኢንቨስትመንት እንዲያብብና ወደ ላቀ ደረጃ እንዲሸጋገር በተለይም አምራች ኢንዱስትሪው እንዲስፋፋና የሥራ ዕድል በመፍጠር በርካታ የሰው ኃይል በውስጡ ማቀፍ እንዲችል መሰራት ከተጀመረ ዓመታት ተቆጥረዋል። በክልላችን የሚገኙ የኢንዱስትሪ ዞን ተብለው የተመረጡ አካባቢዎች በርካታ ኢንቨስተሮች ከፍተኛ የሆነ መዋዕለ ነዋይ በማፍሰስ ግዙፍ ግዙፍ ኢንዱስትሪዎችን ማቋቋም ችለዋል። ለዚህ ደግሞ ከቢሮክራሲያዊ አሰራር ነፃ የሆነ አስተዳደራዊ መደላድል መፈጠሩ ዘርፉን እያሳደገው ይገኛል። ኢንዱስትሪዎቻችን እንዲበዙ፣ ኢንቨስትመንት እንዲስፋፋ፣ አምራቾች በስፋት ወደ ዘርፉ እንዲገቡ ሁለንተናዊ መደላድሎችን መፍጠርና ድጋፍና ክትትልን ማጠናከር ከቢሮ እስከ ታችኛው መዋቅር ድረስ በጥንቃቄ በመሰራቱ ባለፉት ጥቂት ዓመታት ብቻ የገዘፉ በዓይነታቸው የተለያዩ ኢንዱስትሪዎች ወደ ምርት ገብተው የክልሉን ኢኮኖሚ እያሳደጉና የሥራ ዕድል ፈጠራውን እየመሩት ይገኛሉ። የክልሉ የኢንቨስትመንትና የኢንዱስትሪ ዕድገት ከዓመት ዓመት በሰፊው እየጨመረ፣ በርካታ ኢንቨስተሮች በተለያዩ ዘርፎች ላይ በመሰማራት የክልሉን የኢንዱስትሪ አብዮት ማቀጣጠል የተጀመረበት ዘመን ላይ እንገኛለን። ምንም እንኳን ዘርፉ እንቅፋት የሚበዛበት ቢሆንም በነባራዊ ሁኔታ ሳይበገር የክልሉ ቢሮ በተዋረድ ባሉ መዋቅሮቹ ለኢንቨስተሮች ልዩ ትኩረት እንዲደረግ አልሞ በመስራቱ አስደናቂ የሚባል እምርታ መመዝገብ ተችሏል። የኢንቨስትመንት ፍሰቱ